ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? እኛለን አለን እንዴት ናችሁ? ዛሬ አሪፍ ሆነ ወደ ቦታ ልናሳያችሁ ነው፣ ተከተሉ አብራችሁን። እንሂድ ወደ ከተማችን ማለት ነው ከከተማ ወጣ ብለን ነው የምናሳያችሁ። እና አሪፍ የተባለን ሰፈር ነው የምናሳያችሁ ማለት ነው። ዛሬ በጣም የሚያምርና ያበደ ቦታ ነው፣ በዛ ላይ ደግሞ ጫካ ነው፣ ቤተሰብ እንደምትመለከቱት በጣም ጫካ ነው። በጣም ልነግራችሁ አልችልም። እና ይሄንን ሁሉ አቋርጠን ነው የምንሄደው። በጣም ገና ብዙ መንገድ ይቀርናል። ስለሚርበን ይህንን ይዘናል። ራብም ስላለ አንችለውም ራቡን። እና ብዙ ሰዓት ሊፈጅብን ይችላል። ሰብስክራይብ፣ ሼር እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ጉዞችን እንሄድ እንሄዳለን። እንግዲህ መንገዱን አቋራርጠን ነው የምንሄደው። አንተ ብለን ከከተማ ወጣ ብለን ነው። በጣም ልፋት አለው፣ በዛ ላይ ድካም አለው። በእግራችን ነው እዚህ ድረስ ተጉዘን የመጣ ነው ማለት ነው። እና በጣም የሚያምር ነው። እስከ መጨረሻው ድረስ አብራችሁን ቆዩ ቤተሰቦች። በጣም ያምራል፣ ያበደ ነው ቦታው። ልነግራቸው አልችልም። የአራዳ ልጆች እና እስከ መጨረሻው ድረስ ሰብስክራይብ ሼር እያደረጋችሁ አበረታቱ። እንሱን አትርሷ፣ እና አብራችሁን ቆዩ። እንሂድ፣ ወደፊት፣ ወደፊት፣ ወደፊት የአራዳ ልጆች እና አሁን መንገዱን አቋርጠን እየሄድን ነው። በጣም ጫካ ነው። ከዚህ በኋላ ለም ያለ ጥቅጥቅ ያለ ጫካ ነው። የምር ለእናንተ ብለን እዚህ ድረስ መተን፣ ሰብስክራይብ ሼር ማድረጋችሁ እንዳትረሱ እሺ። እና በጣም ጫካ ነው እንደምታዩት፣ ወደ ታች ምናምን በጣም ጫካ አለው። በጣም ጫካው ግን በጣም ያምራል። እና ብዙ ነገር አውሬ ምናምን አለ። ያው አውሬም ካጋጠመን እናሳያችኋለን። ተከተሉን እናንተ አብረን እስከ መጨረሻው ድረስ እንሄዳለን። ብቻ እናንተ ሰብስክራይብ ሼር እያደረጋችሁ ተከታተሉን። ማን ነው ባላህ? አስደነገጡን፣ በእናታቸው በጣም ያስደነግጥ ቦታ እኮ ነው። ከላይ እንደዚህ ጥለው ከላይ ጥለውብን ደነገጥን። እኛ ደግሞ ምንድነው ብለን ማለት ነው ቤተሰብ፣ አስደነገጡን እኮ። ጥቅጥቅ ያለ ጫካ ነው ደግሞ በዛ ላይ፣ በቃ ጨንቆን እየጨነቀን ነው የምንሄደው። በቃ ለናንተ ብለን ማለት ነው። ርቦና ለዚህ ቁጭ ብለን ርቦና ለዚህ ቁጭ ብለን ልንበላ ነው። ኑን ብላ ኑን ብላ እና ወደዚህ አረፍ ብለን እንብላ። ቤተሰብ ማኖች እየበላን ነው፣ እንብላ። በጣም እርቦና እርቦን፣ መንገድ ላይ ቁጭ ብለን ነው። መንጋ እንገዳችንም እየቆስ ነው። ጸጉራችንም ተቆረጥን እኮ በነገራችን ላይ። አዎ፣ በእናንተ ተቆርጣላችሁኝ። ተቆርጫለሁ፣ በቃ ምን ያደርግልኛል? ከዚህ በኋላማ መጣል አለብኝ ብዬ ተቆርጫለሁኝ። ተዋውቁት፣ ብራዘር ነው ጓደኛ ነው። ሰላም ብሏቸዋል። ሰላም በል እንዲህ እንትን ምንድነው ይዘጋጋልሰ። በነገራችን ላይ ቪዲዮ ላይ ነው የሚዘገው እንጂ ለፍላፊ ነው። እና አሁን በልተን ጨርሰናል። ወደ ታች ልንሄድ ነው። አብራቸውን ቆዩ። በጣም ርቦን ነበር። ሆዳችንን ፈተሻ አድረግ ነው በዳቦና በቀል እስኪ እንሄድ። አሁን ወደ መንገዳችን አብራችሁና ተከተሉ። ያራዳ ልጆች በጣም ገደር ነው በዛ ላይ በጣም ሰን ነው የምንሄደው። ይሄንን መንገድ ማለት ነው እና መንገድ አለ በጣም በጣም ልነግራቸው አልችልም። መንገዱ በጣም ጫካ ነው ብያቸዋለሁ። እንደነገርኳቸው በጣም ገጠር አካባቢ ነው ቦታው፣ ግን በጣም ነው የሚያምረው። በጣም ሰላማራይ ነው። በቃ ወደዚህ መምጣት የፈለኩት እና ኑ እንሄድ። እስኪ አብረን እንሄድ ቀጫጩ ኑልን ኑልን፣ እና ሰብስክራይብ አድርጉልን። እንደ ሼር ሼር ሰብስክራይብ እያደረጋችሁ ቤተሰቦች ማበረታታት በደንብ አለባችሁ። እሺ፣ አበረታቱን በስ በደንብ አበረታቱን፣ አበረታቱን እንላችኋለና ካሜራማናችን ሊወርቅ ነበር እንዲ ካሜራማኑ እንዲ ነቃበል እንጂ ብራዘር፣ እስኪ ኑልን፣ እስኪ ኑልን። ዛሬ የምናሳየው አሪፍ አሪፍ ነገር ነው። ቀጥለናል፣ ቀጥለናል፣ መንገዳችንን ቀጥለናል። እየሄድን ነው፣ እየሄድን ነው፣ እየሄድን ነው፣ ቀጥለናል። መንገዱ በለ እንዴት ገደል ነው! አንተ ገደል ነው። አብራዘር ግን ከዚህ በፊት መጥተህ ታውቃለህ? ማን አንተ እና አንቺ፣ ምንድን ነው? ለየት ነው ያለብኝ ቦታው እና በጣም ደስ ይላል። ግን ቦታው አካባቢው ተመችቶኛል። ይምር ያለ አካባቢ አላህ። አረ ለወርቅ ነች ሰውዬ። እንዲ ታው እንጃ አንተ፣ ቀስ ብለህ እንጂ። እና ቦታው በጣም ለየት ያለ ቦታ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። አሪፍ ቦታ ነው። ጤፍ ምናምን አለ እንደምታውት፣ እስኪ ብቅ ብለህ። ዋው አያምርም ግን አንቺ ቦታዋ በጣም ነው የሚያምረው። እኔ እንደዚህ አይነት ቦታ ግን እኔ በጣም ነው የተመቸኝ አካባቢው ማለት ነው። በቃ በጣም ነው የተመቸኝ አልኳችሁ። ምን እሺ፣ በቃ ይለያል። ይህ አካባቢ ነው እምላችሁ። አረ ዋው! እንሂድ፣ እንሂድ አየር ምንም ነገር የለም እንደነገርኳችሁ። በውስጡ ሰው ምናምን በቃ እዚ አካባቢ ቤት ምናምን አይታሰብም። በቃ የዚህ አንዳንድ ቺኮች ምናምን ብራዘሮች ምናምን ይመጡና እዚህ ያው ይመራረሻሉ ይፈርሻሉ፣ እንደዛ ነገር ነው ያለው እዚህ። ብራዘር እና ሌላ ምንም ነገር የለበትም። ያው እዚህ መጫወቻቸው ነዋ። ለመጀመሪያ ጊዜ ነው እኛ እዚህ የመጣ ነው፣ ለመጀመሪያ ጊዜ ማለት ነው እና እዚህ የማይሰሩት ነገር የለም። እዚህ ማለት ነው በቃ በጣም ብዙ ነገር ይሰራበት። እንደምታዩት በዛ ባህር አለ፣ በጣም የሚያስፈራ ባህር። ወይኔ፣ ምንድን ነው ከባድ ባህር ነው። ይሄ ከባድ ባህር ነው። ከባድ ባህር ነው። እስኪ ጋር ለየት ያለ ቦታ ነው የምናሳያችሁ፣ ለየት ያለ ቦታ ነው የምላችሁ እናንተ፣ ሰብስክራይብ ሼር እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በጣም የሚያምር ቦታ ነው የምናሳያችሁ። እሺ፣ እሺ ጋይሶች፣ ታጥሯል። አንቺ፣ ይሄ ቦታ እ በዚህ እንዘላለን እንጂ

አባቴ ያ በጣም ያምራል እንደምትወዱት ጥርጥር የለኝም። በጣም ተመችተኛ። ስትሬት አድርገህ ቀርጽ። እንደምትወዱት ጥርጥር የለኝም። በጣም ነው እኔ ያማረኝ ማለት ነው። ይመቻል፣ አካባቢ ምናምን ያምራል። የምር ነበደ ነው እዚህ ችክና ጀለስካ ምናምን እዚህ ይፈራረሻሉ ምናምን ብለውኛል። እኔ አልሰማውም ያው አሉኝ እንጂ እኔ አላቅም ግን አይቻላቅም፣ ግን ይፈራረሹበታል ምናምን ብለዋል። እስኪ እንሂድ እንሂድ እንሂድ ወደ መንገዳችን። ጥቅጥቅ ያለ ጫካ ነው ዛሬ የምናሳያቸው፣ ጥቅጥቅ በቃ ደን ብቻ ነው አካባቢው ነው የምላችሁ። ምንም ነገር የለም። ምንም እንደሚያጋጥመን አናቅም። በቃ ፈርተናል፣ ፈርተናል የሚያጋጥመንን አናቅም። እንግዲህ ፈርተናል። በጣም በጣም ነው የፈራ ነው። እስኪ እንይ ረዊ እረንች እዚህ ያለ ጉድ ሰው ለነግርሻችም፣ ና ና እና እዚህ ሰላም ነው ብለን ስንሄድ የገጠመን ግን ሌላ ነው። እንደምታዩቸው ተማሪ እየተባለ እንዳለው ወጥቶ እዚ ፈራርሽው የማይሰሩት ስራ የለም እንግዲህ። እዚህ ተመልከቱ፣ ጥቅጥቅ ያለ ጫካ ውስጥ ተማሪ ምን ሊሰራ ነው የመጣው? ትምህርታቸውን ትተውስ ቤተሰብን ደብተር ስንቶች አስወጥተው ትምህርት ቤት እንሂድ ብለው እንግዲህ፣ እንደምታዩት ጥቅጥቅ ያለ ጫካ ነው። እኛም አላሰብነው ምንም ይኖራል ብለን እዚህ ግን ያው ስንመጣ የማይሆን ነበር ነገር የገጠመን ያው ብዙም፣ ያው ለቀረጻ የማይሆን ነገር ስለሆነ ነው እንጂ ብዙ እናሳያችሁ ነበር። እንደምታዩት እንግዲህ እዚህ ይጃጃ ላሉ ትምህርታቸውን ትተው ማለት ነው እዚህ ጥቅጥቅ ቃለ ጫካ ውስጥ እና ጫካው ደግሞ በጣም የሚያምረው እንግዲህ እኮ ግን ተማሪ ትምህርታቸውን ትተው እንደምታዩቸው እዚህ ምን እየሰሩ ነው የሚለው ነው ጥያቄ ሆነብኝ። ተመከዙ ሴቶቹ፣ ወንዶቹ በጣም ብዙ ናቸው ያው ሳያውን ስለሆነ ይህንን የቀረጽ ናቸው ለቀረፃ ስለማይመች ነው እንጂ በጣም ብዙ ናቸው ማለት ነው። እናም ምን እየሰሩ ነው ብለን በጣም ግርም ብሎን ማለት ነው። በቃ እኔ ውሸት ይመስለኝ ነበር ጫካ ምናምን ነው የሚያመሹት ተማሪዎቹም ትምህርታቸውን ትተው ሰዎቹ ምናምን ሲሉ እውነት የማይመስለኝ ነበር። እና እንደው ስንሄድ የማይሆን ነገር ነበር የገጠመን በጣም ከባድ ነው ላችሁልኝ። እና እንደምታዩት ምን እንደሚሰሩ በጣም ይገርም ነው ዋቸው እንግዲህ የማይሰሩት ስራ የለም እዚህ ትምህርታቸውን ትተው ማለት ነው። በጣም ብዙ ናቸው በነገራችን ላይ፣ ወደዛም ፈራሾች ቁጭ አሉ። መጀመሪያ ላይ ካሜራ ላይ ሽሎ ላይ እንዳያያችሁት ፈራርሸው ቁጭ ብለዋል እና እንደምታዋቸው በጣም ብዙ ናቸው እጃጅ ያላሉ እዚህ ማለት ነው። ትምህርት ስንት ስንት ወጪ አስወጥተው እዚህ ትምህርቱን ትተው እንግዲህ እዚህ የሚወሉበት ነው እንግዲህ እዚህ ጫካ ማለት ነው አቸው በጣም ብዙ ናቸው እኔ በጣም ገረመኝ ማለት ነው። እንደምታዩት በዚህ ሁላ ይጃጃላሉ። ወንዶቹም ሴቶቹም ጫካ ውስጥ ሴት ከወንዶቹ ሴቶቹ ጫካ ውስጥ ወንድ ተከትለው እንግዲህ ያው የሚያደርጉትን ልነግራቸው አልችልም። በጣም አጸያፊ ነው። እንደዚህ አይነት ነገር አይገባም ምንም። በጣም አስጠላኝ እኔ የምር በጣም ነው ያስጠሉኝ። እንደዚህ ቤተሰብ ስንት እየሆነ የነሱን እንትን ለማየት ስንት እየሆኑ እንትን እያሉ እዚህ ሀው ሲቀርጻቸው አትቀርጸም ምናምን እያሉ ነው። ግን ዝም ብለህ ቀርጽ ምናምን እያልኩት ነበረ፣ እኔ ለራሱ ቀርጻቸው ዝም ብለህ ምናምን እያልኩት ምን አባት ያመጣል ምናምን እያልኩኝ በጣም ተናድጄ ነበረ። በቃ ገርሞኝ ማለት ነው እና ድንቅ ነው። በጣም የሚያሳዝኑት የምር እንደምታወስልጋቸውን ትተው ይዘው ደብተራል ያዙ